ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት። እና እሱ መገኘት አለበት ነው የምልሽ። አለ አባት ሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም። ካሁን በኋላ ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ከእህቶቹን ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱን ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥ ሰዓት ራሱ መገኘት አለበት ብዬ የምገሰሰሽ ማየት አለበት ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ልታን ቦሳ ወዳለው እንደግነቷ ብዙ መሆኑን አውቃለው። ሰላም ሰላም ውድ የሩታ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሩታዬን ያለችበትን ሁኔታ ታውቃላችሁ፣ አብርሽም ያለበትን ሁኔታ ታውቃላችሁ። ሩታዬ እንግዲህ እኛ ጋር መታ ትንሽ አረፍ ብላለች። አሁን ወደ ራሷ እንትን የተመለሰች ይመስለኛል። ብዙም አልተጫናትም ከመጣች ጊዜ ጀምሮ ብዙም አልተጫናትም። አንዳንድ ነገር ልናወራት ሩታዬ፣ ምክር ቢጤ ልንሰጣት እንግዲህ ተዘጋጅቻ አለሁ። እና አማሚዬ ደግሞ በዚህ አጋጣሚ እስቲ ለሩታ ቤተሰቦች ሰላምታሽን አቅርቢላቸው። ሰላም ሰላም ውድ የሩታዬ ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ። ላለሁኝ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው እድጊዬ እንደተናገረችው ነው ሩታ እኛ ጋ ናት። እና ዛሬ ደግሞ እስካሁን ምንም አላልኳትም። ካሁን በኋላ ግን በአንዳንድ ነገር ላይ ልንወያይ እፈልጋለሁ። በሁለቱ መካከል ባለው ነገር ለመወያየት ልጫናት ዛሬ በቃ ወስኛለሁኝ። እና ያለውን ነገር ከቤተሰብም ጋር ተነጋግረናል። ምንም ችግር የለም። ያው ያለ ነገር ነው። በትዳር መካከል ግጭት አለ። ያንን ነገር ደግሞ በውይይት ለመፍታት እሷንም ደግሞ ያው ልጅነት ልጅነትም ስላለ ትዳር እንዴት እንደሚታለፍ አብርሽ ሲስተርም ጋር እየተነጋገርን ነው። የኛ ያለውን ነገር በውይይት ነው መፍታት የምንችለው። አጋጣሚ ይከሰታል፣ ምንም ማለት አይደለም። አሁን ደግሞ ሩታዬ ያው እየደካከመችም ነው በእንደዚህ አይነት ሁኔታ እሷ አዲሱ ልጅ መምጣት የለበትም ብዬ ነው እኔ የማስበው። እንደ እናት እና ያለውን ነገር ተወያይተን እሷን ተይ ብዬ መክሬ እንደ እናት እህቷም እንደ እህት እንደታላቅነቷ ያለውን ችግር እንፈታለን የሚል ሀሳብ ይዘን መተናልና ደግሞ ይሳካል፣ ደግሞ አሳምናታለሁ አብረሽንም ቢሆን እጫ ናቸዋለሁ ሁለቱንም ከኔ ውጭ አይደሉም። እና ይሄን ይመስላል ላችኋለሁ ውዶችዬ። እናንተም በእያላችሁ በዱ አድርጉ፣ ጸሎትም የምታደርጉ ጸሎት አድርጉልን እና አግዙ ነው የምላችሁ። እግዚአብሔር ይረዳኛል፣ ይሄንን ችግር እንፈታለን፣ ሰላም ይወርዳል። ደግሞ ለሰላም ስንነሳ ፈጣሪም ከኛ ጎን ነው። ይሄን ይመስላል ላችኋለሁ። እንግዲህ ሩታዬን አሁን ትንሽ ደከም ደከም ስል አላት። መኝታ ቤት አረፍ ብላለች። ያለውን ነገር እንግዲህ ተነጋግረን ይሆናል ብዬ ነው እኔ የማስበው። እሺ ማሚም እንዳወራችው አሁን ከአብርሽ እህቶች ጋር በስልክ ተደዋውለን ብዙ ነገሮችን አውርተናል። እግዚአብሔር ቢፈቅድ ደግሞ ነገሮችን ለመፍታትም እነሱም እያገዙኝ ነው። እነጋሺ ከነጋሺም ጋር እንደዚሁ አውርተናል ነገሩን እንፈታዋለን፣ ከኛም ያልፍ ነገር የለም ብለውናል። እግዚአብሔር እንግዲህ በቻልነው አቅም ይረዳናል ብዬ አስባለሁ። ሩታዬም ደግሞ ልጅን ያለ አባት ማሳደግ ይከብዳል። ትዳር ማለት ምንም እንደሆነ ስትወልድ ታውቀዋለች። በትዳር መሀል ደግሞ መጣላት አለ፣ መስማማት አለ፣ ብዙ ብዙ ነገሮች። እነሱ ልጅነትም ስለያዛቸው ጭምር ነው የትዳር ምንነቱን በደንብ ጠንቅቀው የሚያውቁት ልጅ ሲወለ ልጅ ሲመጣ ኃላፊነት ሲጫንባቸው እናት አባት ለልጅ ምን እንደሆነ ሚስጥሩ ሲገባቸው የዛን ሰዓት ወደፊት ወይኔ ያንን ጊዜ እንዴት ብለን ማቃጠላችን እራሱ ብለው እንደሚቆጫቸው እርግጠኛ ነኝና እግዚአብሔር ይረዳናል። አብርሽም አንዳንድ ነገር ስናገረው ያዳምጠኛል። ከዚህም በፊትም ብዙ ጊዜ ይቅርታ ጠይቋታል። ያው ትንሽ እሷ እልህ ቢጤ ያለባት የእኔ ቢጤና ትንሽ ድሮ ምላለው ውስጧ ንጹህ ነው። ክፋት የለባትም ግን እልቺ እልህ የምትባለዋ ነገር አለች። እልህ ተያይዛ ነው። በአሁን ሰዓት ደግሞ እሱም ብዙ ለምኗት፣ ብዙ ይቅርታ ጠይቋት ይቅርታውን ባለመቀበሏ ይመስለኛል አሁን እሱም እልህ ተጋብቷል። እልህ ተያይዟል። ያ እልህ ደግሞ ስለማያዛልቅ እሱንም በመገሰጽ ወደ ቀድሞ ፍቅራቸው ወደ ቀድሞ አንድነታቸው፣ ስምምነታቸው እንዲመጡ እግዚአብሔርን እንለምናለን። እግዚአብሔርም ደግሞ ይሰማናል። ይህንን ነገር ደግሞ እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። አሁን ሩትዬ ትንሽ ደከም ብሏት አረፍ ብላለች። እንጠራትና አንዳንድ ነገር እስካሁን ምንም አይነት ነገር ተጭነናት አልተናገርናትም። ያው በቀልድ ትዳር ምን እንደሆነ ልጅ ደግሞ አባት ልጅ የአባቱን ጥያቄ ሲያነሳ አባት ምን ምላሽ እንደምትሰጥ እነዛን ነዛ ነገሮች አንዳንድ አንድ በቀልድም በምንም እያደረግን ነግረናታል። ያው እሷ ማራዳ ናት ይገባታል። እንቢያት አትለኝም ብዬ ተስፋ አደርጋለሁ። እና ሩታዬ አረፍ ብላለች። አረፍ ካለችበት እንግዲህ እንቀስቅሳትና ደግሞ እሷንም ትንሽ ጎሸም እናደርጋት። እግዚአብሔር ይረዳኛል ብዬ አስባለሁ። እንደ ሩታ አየየው። ስለ እሷ ስናወራ ቤተሰብ ብቅ አለች። የት ልትሄጂ ነው? እንደዚህ ተኳኩለሽ እንደዚህ አምረሽ። ስለ አንቺ ልናወራ ነው። ወደ ልትሄጂ ነው? ወጣ ብዬ ልመጣ። ኧረ፣ በጣም በጣም በጥብቅ ጉዳይ ነው የምፈልግሽ። በጥብቅ ጉዳይ ሰላም አይደለም? ኧረ ሰላም ነው። ሰላም። አንቺ ግን ደህና ነሽ? ደህና ነኝ። አምሮብሻል። ረፍቱ በጣም ተመችቶሻል። የተመቻት አይመስልም ማሚዬ፣ ድሮስ። አዎ እንግዲህ፣ ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው አሁን አሁን እያሻሻልኩኝ ይመስለኛል፣ ከሰው ጋር ሰው ማለት ነው። ሰላም አለላችሁ፣ ምረሰውና እና አሁን ያንን እንዳልደግመው ብዬ ሰላም ልበላችሁ ብዬ ነው። ካሜራ ይዛችሁ ምናምን ምንድነው? እሱ እኛ እንግዲህ ፈልገንሽ ነው። ለመፈለጋችሁን ብለሽ ደግሞ አካኪ ዘራፍ እንዳት የእናትና የታላቅ ምክር ትቀበያለሽ? ችግር የለብኝም እኮ ሰላም ነው ቤቢው ሰላም እርግጫው በርትቷል። ይራገጣል ግን በዚህ አጋጣሚ በዚህ አጋጣሚ ራሱ ጥያቄ እያቀረብ በዚኛው ሳይል የለም ክፍ ይላል ጥያቄ ሩታዬ እንግዲህ እናትም እንደ እናቷ ታላቅ እህትም እንደ ታላቅነቷ መጠየቅሽ ጥያቄ አለ። ሩታዬ እስካሁን ያለው ነገር ቢበቃ የሚለው ነገር እንትን ይለኛል። ላስገድድሽም ግድ ይለኛል። በአንቺና በአብርሽ መካከል ያለውን ርቀት ብታጠብቅና ወደ አንድነት ወደ ስምምነት ብትመጡ ደስ ይለኛል። ምክንያቱም ምንድን ነው መሰለሽ ልጅ ያለ አባት ማሳደግ በጣም ይከብዳል። ለአንቺ ለጊዜው ቀላል ሊመስልሽ ይችላል። ትዳር ማለት በጣም ከባድ ነው። ልጅ ወልዶ ማሳደግ ማለት በጣም ከባድ ነው። ስለዚህ አባት ከጎኑ አሁን ይሄው እግዚአብሔር ይመስገን እንግዲህ ወደ መጨረሻው ደረጃ እየደረሽ ነው። ወደ መውለዱ ደረጃ እየደረሽ ነው። በምጥ ሰዓት እሱ ከጎንሽ መኖር አለበት ከእግዚአብሔር በታች ግድ ስለሚያስፈልግ እና ወደ ስምምነቱ ብትመጡ ወደ አንድነቱ ብትመጡ ወደ ቀድሞ ፍቅራችሁ ብትመጡ ብትመለሱ እጅግ በጣም ደስ ይለኛል። ተለያይቶ ኑሮ በጣም ያስጠላል፣ ደስ የሚል ነገር አይደለም። በቃ ይቅርታ ብታደርጊለት እሱም ብዙ ጊዜ እኔ ቪዲዮ ላይ አይቻለሁ፣ ብዙ ጊዜ ይቅርታ ይጠይቅሻል። አንቺ እልህኛ ነሽ አውቃለሁ፣ ውስጥ ሽኮ የዋህ ነሽ፣ ንጹሕ ነሽ። ግን ይሄ እልህ ጥሩ አይደለም። እልህ ትዳር ያፈርሳል። እልህ ብዙ ነገሮችን ያሳጣል። ስለዚህ ተራርቆ ኑሮ ተለያይቶ ኑሮ የሚሆን ነገር አይደለም። ልጅ ሲመጣ ልጅ እኮ የአባት ጥያቄ መጣብሻል አባቴ ሲልሻል ሲያድግ ብቻሽን ደግሞ ማሳደግ በፍጹም የማይሞከር የማይታሰብ ነገር ነው። ለምን በትዳር አለ መጋጨት፣ አለ መስማማት፣ አለ የውኛን ከታላላቆችሽ ራሱ እኮ ልትረጂ ልትማሪ ይገባሻል። ምክንያቱም እኔና ባለቤቴ ዛሬ ተጣላን አይደል፣ ከአንድ ከሁለት ደቂቃ በኋላ ደግሞ መልሰን እንታረቃለን። ብዙ ነገሮች ሚያጠሉናሉ፣ ብዙ ነገሮች ሚያስታርቁናሉ። ተቻችሎ ነው ትዳር፣ ተቻችለን ነው አንተ ትብስ አንቺ ትብሽ ተባብሎ ነው እንጂ አንተም የራስህ ጉዳይ እኔም የራሴ ጉዳይ ተብሎ የሚባል አይነት ነገር አይደለም። ስለዚህ ሩታ የኔ ውድ የኔ ፍቅር፣ እንዴት እንደምወድ እንዴት እንደማከብርሽ ታውቂያለሽ። ግሳጼህንም እንደምትቀበይ ባለሙሉ ተስፋ ነኝ ስለዚህ ወደ አንድነት ብትመጡ እሱንም ደውለንለት ይምጣና ብትስማሙልን፣ ልጃችሁን በሰላም ቢወለድ ምክሬ እንደምትቀበይኝ ባለሙሉ ተስፋ ነኝ። ያው እሱ አላጠፋም ብዬ አይደለም አንቺን ብቻ መገሰጽሽ። እሱም አጥፍቷል እሱም አጥፍቷል፣ ጥፋተኛ አንቺ ብቻ ማድረጌ ሳይሆን እሱም ጥፋተኛ ነው። ከእህቶቹ ጋር ተነጋግረናል። እንዴት እንዴት ማስተጋገል እንዳለብን እናንተን ወደ አንድነት ማምጣት እንዳለብን ከእህቶቹም ጋር እየተደዋወልን ተነጋግረናል። ነጋሽንም አንዳንድ ነገር አውርቻቸዋለው። አለው፣ እግዚአብሔር ይረዳናል ነው ያለኝ። እንደውም ጋሼ ራሱ እና እግዚአብሔር እንደሚረዳን ባለሙሉ ተስፋ ነኝ። እሱንም ተቆጥቸዋለሁ በባለፈው ደውዬለት እሺ ብሎ የነበረ እና የአንቺ እልህኝነት ነው ያንቺ የለኝነት ነው። እስካሁንም እዚህ ድረስ እንትን ያለን እዚህ ድረስ የተዳረሳችሁት ያንቺ የለኛንሽ ነሽ። ይያለው ውስጥሽ የዋንሽ አሁንም ደግም የምለው የዋንሽ ክፋት የለብሽም፣ ግን እቺ እለ ምትባለው ነገር ናት፣ እስካሁን ድረስ እዚህ ደረጃ ያደረሳችሁ። ያው እሱንም ደውዬለታለሁ። እስቲ እግዚአብሔር ይረዳናልና እሱንም ገስ ጨዋለሁ እንዲመጣም ደውዬለታለሁ እስቲ እግዚአብሔር ያውቃል እና ማሚዬም እንግዲህ የምትዩው ነገር ካለ አሁን እድግዬ ሁሉንም ነገር ተናግረዋለች። ያለውን ነገር ከአብርሽ ፋዘር ጋር ከእህቶቹም ጋር እየተደዋወልንም እንግዲህ ያው እንፈተዋለን ብዬ ነው ማስበው። እግዚአብሔር ይረዳናል። ቢሆንም ሁለቱም ጥፋተኞች ናቸው ነው ምለው በቃ በትዳር መካከል አንዱ ሲናገር፣ አንዱ እሳት ሲሆን፣ አንዱ ውሃ መሆን አለበት። በእንደዚህ ነው የሚታለፈው። ትዳር ውጣ ውረድ አለሁ እንዲሁ እንደው እንደ ቀላል ነገር አይታይም። ትዳር በጣም ውጣ ውረድ አለው። ደግሞ በመካከላቸው ልጅ ሲመጣ ደግሞ ሁለቱንም ሁለቱንም በቃ ኃላፊነት ተጭኖ ተጭኗቸው የዛን ጊዜ ደግሞ ሁሉ ነገር ከመጣላቱ ይልቅ ፍቅር እየጨመረ ይሄዳል። አሁን ያለውን ነገር ግን አብርሽም እንዴት የሚል ነገር ከውስጣችሁ ማውጣት አለባችሁ ነው ምለው። ያኔም ልምጣ ብዬሽ ነበረ። ቆይማ ቀላል ነው እያልሽ ይሄን ያህል ጊዜ ባታቆየው ይሄን ያህልም ገፍቶ ማሄድም ነበረ። አሁን በቃ ያለው ነገር ያለፈው አለፈ። ያለፈውን ነገር ሳይሆን ለሚመጣው ነገር ነው አሁን እኛ ማሰብም ማስተዋልም ያለብን ወደ ከፊት የሚመጣውን ነገር ነው። ያለፈው አለፈ በቃ እና እኔ አሁን እምልሽ ነገር ቢኖር በሆድሽ ተሸክመሻል ሕፃን ልጅ። ያንን ጭንቀትሽንም አንቺ ብቻ አይደለሽም ማየት ያለብሽ፣ እሱም ጭምር ነው ማየት ያለበት፣ መስማት ያለበት፣ መቀበል ያለበት ለካስ እንዲህ ነው እናትነት፣ ለካ እንዲህ ነው ሚስትነት፣ ለካ እንዲህ ነው ቤተሰብ የሚለው ነገር ወደ ውስጡ ያቃጭላል። ይህንን ነው የምልሽ ልጄ። እና ለጊዜው በሆነ ነገር በሱም ላይ እንትን አትበይ። አብርሽም በቃ ልጅነትም ይዟችሁ ላደረጋችሁት ነገር እሱን እለፉትና አሁን ላለው ነገር ነው ማሰብ ያለባችሁ ብዬ ነው የምመክርሽ። እንደ እናትም ይህንን ነው የምመክርሽ። አንቺም ደግሞ ምክራችንን ተቀብለሽ ተግባራዊ እንደምታደርጊ ቁም ነገረኛ ነሽ፣ አምናለሁ። አታሳፍሪኝም ልጄ፣ እኔ አብርሽም አያሳፍረኝም። ሁለታችሁ ፍቅሩ ናችሁ ማየት ነው የምፈልገው እኔ በቃ ይህንን ነው የምልሽ ልጄ። ግን ማለት ነው አሁን ማለት ነው ባለፈው እኮ ብያለሁ። በቃ ነገሮች ከዚህ በላይ እኔ እኔ እንጃ እንዴት ብዬ መናገር እንዳለብኝ አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይህን ሁሉ ነገር ብላችሁኝ እንቢ ብል እኔ እናቴ ታዝንብኛለሽ ግን ትረጅኛለች ብዬ አስባለሁ ነገሮች ብቻ በቃ አሁን ምፈልገው ማረፍ ነው ማረፍ በቃ እኔ አሁን ባለሁበት ሁኔታ በጣም ተመችቶኛል እስካሁንም ድረስ ያው በቀል በጨዋታ ምናምን እያረጋችሁ የነገራችሁኝ ነገር ገብቶኛል ግን ያው ልረጋጋ ብዬ ነው ሩታዬ አሁን እኔ እምልሽ፣ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለውም። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት። እና እሱ መገኘት አለበት ነው እምልሽ። ያለ አባት የሚሆን ነገር የለም ምንም። አባት አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም። ከአሁን በኋላ እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ለሚሰማውስ ቢሆን ትላንት እንዲነበረ ዛሬ ፍርድ ቤት ቆሙ መባል ኧረ በስመ አብ በጣም ይከብዳል። በጣም በጣም እኔ መስማትም አልፈልግም። ደግሞ መብቱ ነው መብቱ ነው፣ መከራዋንም ማየት ጭንቀቷንም ማየት መብቱ ነው። ስለዚህ መብቱ ነው መብቱ ነው ነው ልጁን ማየት አትከለኪ፣ መብታ አለው፣ መከልከል አትችልም፣ መከልከል ምናምን የሚለውን ነገር እኔ እኔ እንደዚህ አይነት ነገር አላደርግም፣ ግን ደግሞ እውነቱን ስነግርሽ አምስት ዓመት ሙሉ ከአባት ሳይሆን ከእናት ጋር ነው ልጅ የሚያድገው። በፍርድ ቤቱ ወይ በሕጉ ምናምን እንሄድ ከተባለ እኔ እንደዛ ልከልክል ብን መጥቶ ነበር፣ ግን ደግሞ እኔ አላረገውም ነው ሐሳቤ። እኔ እንደዛ አላደርግምና እሺ እናንተን እንትን አለናችሁ። እናቴ ከአንቺ ቃል አልወጣም፣ ግን አዎ እግዚአብሔር አክብረሽ ልጄ፣ ከአንቺ ቃል አልወጣም። ችግር የለውም አስብበታለሁ። እስካም ወልድም ያለበትን ነገር ብቻው ብዙ ነገሮችን ለማሰብ እሞክራለሁ። ግን እኔ እንጃ ምን ብዬሽ እንደምነግርሽ አላቅም። ማየት እረጅም ያለሽ ብዬሽ አስባለሁ። አዎ ልጄ ምንም፣ አይ ይኸውልሽ፣ ልጄ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔር ይረዳናል። ምንጊዜም ቢሆን ለሰላም፣ ለፍቅር እያልኩ እኔ ለፈልፋለሁ። እቺን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አውርዳለው ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስትሆን ለምን ዝም አሉ እያሉም የሚጠይቁኝ አሉ። ለሁሉም ጊዜ አለው። አይ አንቺ ዝም ብለሽ አደለም። በእርግጥ ሰው ሁሉንም ነገርኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አደለም እኮ ዝም ብለሻል ሳይሆን ትደው ያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም ያልኩት። አውቃለሁኝ ይሄ እሱን አሁን ወደ እንደዚህም አይነት ፕሮሰስ ውስጥ የገባ ነው እርግጠኝነት። ያው እናንተም ብትኖሩ ነገሮች ይስተካከሉ ነበር። እንግዲህ ባለፈው ያው ደውዬለት አለሁኝ ለምንድን ነው እምቢ እምትይው ምናምን ብለሽ ነበረ። ይቅርታ ስጠይቅሽ ለምን ቢት ያለሽ ደውዬለት ነበረ እሱም ከልቡ ተጸጽቶ ብዙ እያለቀሰ ያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ ያለፍኩበት ሁኔታ ስለማቅና ያን ነገር ውስጥ ኔ እንጃ መቀበል ስላልቻለ ነው ሩታዬ። ቅድም እኮ ለምን ለምን የሚል ውስጣችሁ አይቀመጥ ብዬ ያለሁን? እኔ አሁን ሁለታችሁንም ነው እኔ አንቺም ብቻ አይደለም፣ አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜም ሁለታችሁ አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ አብረሽንም ሁለታችሁንም እንደዚህ አንድ ላይ አድርጌ ሰላማችሁ የሚወርድበት ቀን ሩቅ አይደለም። አይዞሽ አይዞሽ። እኔ ደሞ እኔ ባለቤት ስለሆነ ሳይሆን ሁለታችሁም ደግሞ ለኔ እኩል ናችሁ። በአንድ አይነት ነው ማያችሁ። በእውነት ለሱ ያለኝ ክብር ለአንቺም ያለኝ ለአንቺም ያለኝ ክብር ለሱ አለኝ። ስለዚህ እኔ ወድ አንቺ አሁን እኛ ጋ ነሽ፣ ምንም ነገር ሊከፋሽ አይገባም። የተጫንሽም እንዳይመስልሽ አልተጫንሽም። ምክር ነው። ወደፊት የሚጠቅምሽን ነገር ነው እየተናገርንሽ ያለው። በዚህ አጋጣሚ ከተከፋሽብኝ ይቅርታ እና ከእህቶቹን ጋር ብዙ አውርተናል። እነሱንም ደውዬ የላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽ ከሆነ ቅርታ ይጠይቃል። ወደ አንድነት ወደ ስምምነት እንድትሄዱልን ነው ምንፈልገው። የሚመጣው ልጅ ደግሞ በደስታ በፍቅር እንድትቀበሉ ነው። በሰላም እግዚአብሔር ሁለት ያድርግሽ እና በፍቅር በደስታ እንድትቀበሉ ነው መንፈልገው እንጂ በዚህ አጋጣሚ ደግሞ ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥ ሰዓት ራሱ መገኘት አለበት ብዬ የምገሰሰች ማየት አለበት ለካ ይሄንን አህል ዋጋ ከፍላልኛለች ለልጅ ብሎ ውስጡ እንዲሰማው ጭምር ነው እና የኔ እናቴ፣ የኔ ውድ ወደ አንድነቱ ወደ ስምነቱ ከእግዚአብሔር ጋር እግዚአብሔር ይረዳናል። ከእግዚአብሔር ጋር ይሄንን ለማድረግ ከእቶቹ ከብዙ አውርተናል ብዙ ለረጅም ሰዓት ማት አለሁም ስናወራ የነበረው ጋሽንም እንደዙ አግኝቼው አውርቼዋለሁ። እሱ ይምጣና ከዛ በኋላ በሂደት የምንፈታው ነገር ይሆናል። እግዚአብሔር ይዋርክሽ ልጅ የተባረኪ ብሎ ነው እንደውም ያለኝ እና ይሄንን ነው ምልሽ እምቢ አትይኝም እችህልህ የተማታ ዛልቀንም እችህልህ ከኔ ወደ አንቺ ዳይቨርት ሆኗል መሰለኝ። እልህ በተዳር መካከል እልህ አያስፈልግም። እሺ ከእናንተ ቃል መቼ ሳልወጣም፣ ግን እኔ ያው እድግዬ እንትን የምላችሁ ነገር ቢኖር ያው ታውቂያለሽ፣ እንደዚህ አይነት ነገሮች ሲፈጠሩ፣ ያው አንቺም እናት ነሽ፣ በእርግዝናሽ ታይም ያው አብሮሽ እንዲሆን ትፈልጊያለሽ ባለቤትሽና፣ ያው እሱ አብሮኝ አልነበረም። ያ ነገር ነው እልህ ውስጥ እንድገቢ ያረገኝ። በጣም ብዙ ያስከፋኝ ምናምን እና አሁንም ቢሆን እናንተን አክብሬም ቢሆን እናቴ ይቅርታ አድርጊለት ወይም ብቻ እንድናወራ አድሉንም ስጭን ካልሽን የምናወራው ምን ምን የምንለው ነገሮች በስነስርዓት መሆን የሚችሉ ከሆነ ብቻ ነው። ነገር ግን ነገ የሌላ ነገር ሊፈጠር ከሆነ እኔ ነገሮችን በደንብ ቆም ብዬ አይቼ ቆይ አዳምጪኝ ብዬ ነገሮችን ቆም ብዬ አይቼ ምናምን ነው እንጂ በአንዴ እንደዚህ እኔ እንትን አልልም። ሀሳቤ ሀሳቤን ቀይሬ እሺ ከአንዳንድ ምናምን ብዬ ምክንያቱም፣ ብዙ ነገሮች ተፈጥሯል። ከዚህ በፊት ብዙ አውርተናል። ያው እናንተ እኔ ልምጣ ምናምን ስትሉ አይሆን እምላለሁኝ እንጂ እና ጋሼ መተው በጣም ብዙ ነገሮች ተፈጥረዋል። ብዙ ነገር እኔ ያሳለፍኳቸው ነገሮች አሉ። ያው ትረጅኛለሽ፣ እህቴም ነሽ፣ ይገባሻል። እናቴም አንቺ ይገባቸዋል በደንብና ጋሼም ነበረ እና ጋሼ ተቆጥቶት ምናምን ብዙ ነገሮችን ካሳለፍም በኋላ ወደ ሌላ መጥፎ እንትኖች ውስጥ ድጋሚ ተገባብተናል። ያ ነገር ድጋሚ እንዲፈጠር ስለማልፈልግ ነገሮችን በደንብ አድርጌ አስቤበት አይቼው የፍርድ ቤቱንም ነገር ቢሆን በደንብ አስቤበት እንጂ ከአንዳንድ ነገሮችን እኔ መተው አልፈልግም፣ ሁለቱን ስነግራችሁ። ምክንያቱም እናቴ ትረጅኛለች፣ በጣም የሚያስጠላ ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ምክንያቱም ያው ብዙ ነገር ባልነግራችሁም ብዙን ነገር ባላውራችሁም እናንተ እንዳይደብራችሁ እንዳትከፉ ብዬ ብዙ ነገሮችን ሳልነግራችሁ ባልፍም፣ ግን ደግሞ ያው ሴቶች ናችሁ። እናት ነሽ እናቴ፣ አንቺም እናት ነሽ እህቴ። ያን ነገር ስለምትረዱኝ ይገባችኋል ብዬ አስባለሁ። እና ከአንዳንድ ነገሮችን አክሰብት ባላረገም ባልቀበለውም፣ ግን ደግሞ አስብበታለሁ። እናቴ፣ ችግር የለውም ይህንን ነው ምላችሁ። ከእናንተ ሀሳብና ቃል ግን መኝኛል። ወጣም ያው መስመራቸውን ይይዛሉ ብዬ ሙሉ በሙሉ አምናለሁ። አንቺም አታሳፍርኝም፣ አብርሽም ያ ወደ መስመሩ ይገባል ብዬ በሙሉ ልቤ ነው የምናገረው። የተከሰተ ነገር ዳግም አይከሰትም። ሰው ከስህተቱ ይማራል ነው የሚባለው። ከስህተቱ ይማራል። አንድ ጊዜ ይስታል፣ ሁለት ጊዜ ይስታል። እሳት አንድ ያቃጥላል፣ ሁለት ያቃጥላል፣ ሶስተኛ ግን አያቃጥልም። በእሳት ጫወታ የለም። ትዳር ማለት ከባድ ነው። የተስተካከለን ነገር ማጥፋት ቀላል ነው፣ ማስተካከል ግን ይከብዳል። ይሄው አሁን እይታ ነው። ይሄ የእይታ ጊዜ ነው ብዬ ነው የማስበው። በትዳር ቀልድ የለም፣ ቀልድ የለም። ብዙ የዛሬ ልጆች ዘለው ይገቡና ዘለው ያፈርሱታል። ቀላል አይደለም ትዳር። ትዳር ማለት ከባድ ነገር ነው። ብዙ ማስተዋል ብዙ ዋጋ መክፈል ይጠበቃል። ስለዚህ አሁን የመጀመሪያችሁ ነው፣ መቆንጠጥ ያስፈልጋችኋል ብዬ ነው እኔ ቆነጥጥሻለሁ አብርሽም ካስፈለገ ቆነጥጠዋለሁ። ምን ይመጣል? እኔ የምልሽ ነገር ደግሞ እንዳት መጣብለሽ ቤትሽን እንዳታጠቁሪበት፣ አስቀድመሽ ደግሞ እንዳይ መጣብለሽ ደግሞ መልእክት በሳውኛ እንዳትልኪ። መጥቶ ድካምሽን፣ ምጥሽን፣ ህመምሽን ማየት አለበት እና ይሄንን እንድትፈቅጂ እለምንሻለሁ፣ አንቺኑ ማለት ነው። እና ይሄን እንድታረጊ እኔ ደግሞ ላስገድድሽ። በቃ ምንም አይነት ነገር ሲመጣ እራሱ እንደው ሲመጣ ከመጣ ሲመጣ መጥፎ ፊት እንዳታሳይ ባክሽን፣ ባክሽን። በቃ ነግሬሻለሁ። ምን ታመጫለሽ? ችግር የለውም። በቃ እሺ፣ ያው እኔ እንደነገርኩሽ ነው ልዬ። እኔ እንትን አይደለም መከልከል ምናምን፣ እሱን ነገር አልፈልግም፣ ግን ስለመናገር ያው መከልከል ብፈልግ እችል ነበር። አምስት አመት ማለት አይችልም ነበር መብቱን አለኝ በነገርሽ ላይ አምስት አመት እኔ መከልከል እችል ነበር። ወንድ አይ ማንም ይሄ ሰው ስላለ ሳይሆን፣ ግን ደግሞ እኔ እንደዛ አላደርግም። ወይ እኔ እንደዚህ እንደማደርግ ታውቂያለሽ። እኔ እንደ እህትነት ነው የእናትሽን ተጣ ስለሰማሽ አመሰግንሻለሁ። በሰላም ተገላገይልኝ እሺ። እሺሻለሁ አመሰግናለሁ። ሁለታችሁንም እሺ፣ እሺ። እንወድሻለን። እንግዲህ በተቻለን አቅም ገስጸን ገስጸን ገስሰን ወደ መስመር እየገባችልን ያለ ይመስለኛልና ቤተሰብ እስካሁን ላለው ነገር በዚህ ያበቃል። ቻው ቻው።